አወሉ ናስ ዩቅዛ ፊህ የውመል ቅያማ ሰላሰቱን። ነገ የቅያም ቀን ከሰዎች መጀመሪያ ፍርድ ሚዛን ላይ የሚቀርቡት ፍርድ ውሳኔ የሚተላለፍባቸው ሶስት አይነት ሰዎች ናቸው አሉ አላህ ነጃይበለል። ከነዚህ ማናቸው አንደኛ ረጁሉን፣ ኢስቱሽሂደ ሰማዕት ሆኖ የሞተ ሰው ይመጣል። በአላህ መንገድ ላይ ጠላትን ሲታገል ሰማዕት ሆኖ ሸሂድ ሆኖ የሞተ ሰው አላህ ዘንድ ይቀርባል።

ሰማዕት ሆኜ እስክሞት ድረስ ይኸው በአንተ መንገድ በዲንህ ተጋደልኩኝ። ሕይወቴን አሳልፌ ሰጥቼ ሸሂድ እስክሆን ድረስ ነው የተጋደልኩት፣ ይሄን ነው የሠራሁት ሲለው፣ ጌታችን ምን ይለዋል? ቃለ ከዘብተ ዋሸህ ይለዋል፣ ዋሽተሃል ኢነማ አረተ አንዩቃል ፉላኑን ጀሪ አንተማ ፈልገህ የነበረው እከሌ ጀግና ነው አይፈራም እንድትባል ነበር፣ ፈቀድ ቂለ እንደናየድከውም ተብሎልሃል

እሱም አላህ ጸጋውን ያሳውቀዋል። እሱም ያምናል። ምን ሰራህበት ብሎ ይጠይቀዋል። በዚህ ገንዘብ ምን ይላል? እሱም ቃል ማ ተረክቱ ሚን ሸይእን ትሕብ አንዩንፈቀ ፊሂ ኢላ አንፈቅቱ ፊሂ ለክ። አንድም ስፍራ ላይ አንተ እንዲለገስና ሳንቲም እንዲወጣ በምትፈልገው ሁኔታ ትች ያላውቅም ያወጣሁኝና የለገስኩኝ ቢሆን እንጂ ይላል። ለአንተው ብዬ የሰጠው ቢሆን እንጂ አንድም ቦታ ሳልሰጥ አንተ የምትወደ ሆኖ የተውኩት ቦታ የለም።

በፊቱ ተጎትቶ ጀሀነም እሳት እንዲጣል አላህ ያዛቸዋል ማለት ነው። አላህ ይጠብቀን። ስለዚህ ምንድን ነው የምንማረው ሲባል፣ አሁን በጥቅሉ የምንሰራው ስራ መልካም ከሆነ ማለት ነው አማኝ ከመሆናችን በተጨማሪ ለአላህ ብለን መስራት አለብን። ለማን ብለን ነው የምንሰራው የሚለው ወሳኝነት አለው። ስለዚህ ቅድም የተጠቀሱት ካፊሮችም ይሁኑ ሌላዎች፣ ስራቸው መልካም ስለሆነ ብቻ አይተን እነዚህ ሰዎች ጀነት ይገባሉ ብለን አንሳሳት። አንደኛ አማኝ መሆን አለባቸው። ሙስሊም መሆን መስፈርት ነው። ሁለተኛ የተሰራው ስራ ደግሞ ለማን ተብሎ መሆን አለበት? ለአላህ ተብሎ መሆን አለበት። አላህ ሪያ ይልኝ ስሙልኝ የተቀላቀለበትን አይፈልግም። አላህ ኢኽላስ ይወፍቀን። ሶስተኛና የመጨረሻው ደግሞ ሌላው መሟላት ያለበት መስፈርት ግለሰቡ አማኝ ከሆነ ሙስሊም ሆኖ ማለት ነው የሚሰራው ስራ ደግሞ እንደገና ኢኽላስ ያለው ከሆነ ሶስተኛና የመጨረሻው ኢትባዕ የሚባለውን ነገር ማሟላት አለበት። የሚሰራው ስራ የሚሰራው ተግባር ከአላህ ቃልና ከመልክተኛው ሱና ወይም ከሳቸው ፋና መሰረት ያለው ነገር መሆን አለበት። ስራውን ምንጩን ከቁርአንና ከሀዲስ ወይም ከሱና ሊያገኘው ይገባል። አለበዛ በራሱ መንገድና በራሱ ፈጠራ ሂዶ አላህና መልክተኛው ባላዘዙት መልኩ የሚፈጽም ከሆነ ሥራው ኢብቲዳዕ ይሆናል፣ ፈጠራ ነው። ቢድዓ ከሆነ ደግሞ ተቀባይነት የለውም። የሰራው ስራ መልካም ነበር፣ ሰሪውም አማኝ ነው። እዩልኝ ስሙልኝም አላለም፣ በኢኽላስ ነበር የሰራው ነገር ግን ስራው ሸሪዓ ባዘዘው መንገድ አይደለም። ከአላህ ቃልና ከመልክተኛው ሱና ምንጭንና ፈለግን አግኝቶ ሳይሆን በራሱ መንገድ በአዲስ ፈጠራ ከሰራው ለቢድዓውና ለፈጠራው ሲባል ስራው ምን ይሆናል ተቀባይነትን ያጣል። ስለዚህ ሱናን የገጠመ መሆን አለበት፣ መሰረት ያለው ስራ ልንሰራ ይገባናል ማለት ነው። ማንኛውም መልካም ስራ ወደ አላህ ያቃርበናል። አጅራችንን ከፍ ያደርገዋል ብለን ምናምን ከሆነ ለስራው መሰረቱ ከቁርአን ወይ ከሱና ምንጭ ልናገኝለት ይገባል። እኛን ወደ አላህ የሚያቃርበን መልካም ስራ ሆኖ በቁርአን ወይ በሀዲስ ሳይጠቀስ ያለፈ ምንም ነገር የለም። አላህና መልእክተኛው አብራርተውልናል። ወደ ጀነት የሚያደርሰን ማንኛውንም መልካም ስራ ገልጸውልናል። ከራሳችን ፈጠራ እያመጣን ፈጠራ ወይም ቢድዓ ልንሰራ አይገባም። ረሱላችን ሰለላሁ አለይህ ወሰለም ቡኻሪና ሙስሊም በዘገቡት ሀዲስ ከእናታችን ዓይሻ ረድየላሁ አንሃ እንደተላለፈው ምን ብለው አስተምረውናል? መን ዓሚለ ዓመለን፣ ስራን የሰራ ሰው አሉ። ማንኛውን ወደ አላህ ይቀረብበታል ብሎ ተስፋ የሚያደርገውን አንድን መልካም ስራ የሚሰራ ሰው፣ ነገር ግን ለይሰ አለይህ አምሩና በዚህ ስራ ላይ የኛ ትእዛዝ ከሌለበት አለ ፈሁወ ረድ፣ በባለቤቱ ላይ ተመላሽ ነው። ባለቤቱ ለፍቶ መና ነው የሚሆነው። ምንም የሚያገኘው ነገር የለም። እንደታዘዝ ነው። ከራሳችን እንጨምር አይገባም። ለምሳሌ ዒደል አድሃ ወይም የአረፋ በዓል ከፊታችን አለ ነው እና ኡዱህያ ማረድ እንፈልጋለን። ታዲያ ኡዱህያ ማረድ እንፈልጋለን አልንና የኡዱህያ እርድ ምን ምን መሆን እንዳለበት ታውቃላችሁ ወይ? ከከብት ነው ወይንም ደግሞ በግና ፍየል ነው አይደለ? ይህንን መሆኑን እያወቃችሁ እኔ ማረድ የፈለግኩት ግን ፈረስ ነው ብላችሁ ፈረስ ብታርዱስ፣ ሰደቃ አውጥታችሁ የፈረስ ስጋ ብታበሉስ፣ ኡድሒያ ይሆንላችኋል እንዴ? ዶሮ ብታርዱና ዶሮ ብታበሉስ፣ ኡድሒያ ይሆናል? አይሆንም። ማን አዘዛችሁ? አይነቱ ተነግሮናል። የቤት እንስሳ ነው ወይ ከብት ነው ወይም በግና ፍየል ነው ተብለን ታዘናል። ከታዘዝነው ውጭ በአይነቱን ቀይርና ፈረስ አርደን ስላበላን ወይንም ደግሞ ዶሮ ስላበላን ኦዱሕያ ይሆናል ማለት አደለም። ኦድሕያን ስንፈጸም በአይነቱም ተነግሮናልና የራሳችንን ፈጠራ ቢድዓ የምናመጣበት የለም። በመጠን ደግሞ አንዳንድ ጊዜ በመጠን የታዘዝናቸው ዒባዳዎች አሉ። በቀን አምስት ጊዜ ነው የምንሰግደው። እያንዳንዱ ሰላት ረክዓው ተገልጾልናል። እኔ ለአላህ እስከሰገድኩ ድረስ ምን ችግር አለው እንልና የዙሁር ሰላትን ከአራት ረክዓ ወደ ስድስት ረክዓ ከፍ አድርገን ብንሰግደው እንደውም ተጨማሪ ሁለት ረካ አድርጋችኋልና፣ አጅራችሁ ከፍ ይላል፣ አይደለም የምንባለው። ስራችን ራሱ ከንቱ ይሆናል። ማን አዘዘህ ስድስት ረካ እንድትሰግድ? አራት ረካ ፈርዱን ስገድ ተብልሃል፣ ስገድ። ከዛ በኋላ ስላለው ሱና ደግሞ መጨመር ካለብህ፣ አሁንም ስለ ሱናው ተነግሮሃል። ሙስተሐብ የሆኑ ሰላቶችን ወይም ነፍሎችን ትጨምራለህ። እኛ የምንፈጽመው መጠኑ በተነገረ ልክ ነው። አንዳንዶች ደግሞ በአፈጻጸማቸው ሱና ላይ መገደብ ያለብን ነገር አለ። አፈጻጸሙ ከሰላት መክፈቻዎች አንዱ ሸርጥ የሆነው ውዱእን እንመልከት ውዱእ አድርጉ ተብለናል እንዴት ነው የምናደርገው የውዱእ አፈጻጸሙ ሲባል ሱናው ላይ በተቀመጠው መሰረት ነው ዋናው ነገር የውዱእ ክፍላት አካላች ውሃ ሊደርሳቸው ይገባል ብዬ እኔ በራሴ ፈጠራ ተነስቼ መሰረት ከሌለው ከእግሬ ጀምሬ ወደ ኋላ ውዱእ ባደርግስ መጀመሪያ እግሬን ባጥብ ቀጥዬ ራሴን ባብስ ከዛ እጄን እስከ ክርብ ከዛ ፊቴን ባጥብ ከዛ ደግሞ እጄን በመዳፍ ታጥቤ ውዱእ አርግ ያለው ብለስ የውዱ አካላቶች እኮ የውሃው ደርሷቸዋል። ዞሮ ዞሮ አልቀረም። ነገር ግን ጌታዬ እንዳዘዛኝ ፈቅሲሉ ውጁሃኩም እንዳለው ተርቲቡ ዋጅብ ነው በሚለው ራእይ መሰረት ከሄደን ተርቲቡን ገለባበጥ ነው። የዛን ምን ይሆናል? ውዱዋችን ተቀባይነትን ያጣል። አፈጻጸሙን በቁርአን ወይ በሱና ባገኘነው መሰረት ሊሆን ይገባል ማለት ነው። በጊዜ ደግሞ የተገደቡ የዒባዳ ዘርፎች አሉ። ከጊዜው ማሳለፍ የማይቻል ከጊዜያቸው ልናሳልፋቸው የማንችል ረመዳን ለምሳሌ አንድ ወር መጾም ከሁለት ወር በኋላ ነው የሚመጣው። አላህ ያደርሰን ረመዳንን። ስለዚህ የረመዳን ወር ጾምን አንድ ወር የምንጾመው ዘጠነኛ ወር ላይ ነው። ስምንተኛ ወር ሻዕባን ተጠናቆ ቀጣዩ የሚመጣ ወር ረመዳን ነው ተብሏል። እኛ ግን የረመዳንን ወር አሳልፈን ከሸዋል ወይም ደግሞ ከአስራ አንደኛ ወር ብንጀምርስ፣ ያለ ዑዝር ማለት ነው አንድ ወር ሙሉ አይደለም ሁለት ወር ሙሉ ብንጾም ጾማችን ተቀባይነት የለውም። ረመዳን በጊዜ ተገድቧል። ዘጠነኛውን ወር ነው የምንጾመው። አስረኛውን ወይ አስራ አንደኛውን ወር አይደለም ምን ጾሙ። ስለዚህ በጥቅሉ ምንድነው አፈጻጸማችን ሁላ የረሱል ሰለላሁ ዐለይሂ ወሰለም ሱና የተከተለ መሆን አለበት። ሱና ማለት ማኡቲር አን ነብይ ሰለላሁ ዐለይሂ ወሰለም ሚን ቀውሊን አው ፍዕሊን አው ተቅሪሪን። ረሱል ሰለላሁ ዐለይሂ ወሰለም በንግግር የተናገሩት ከሳቸው የተገኘ ወይ በተግባር የፈጸሙት ሲሰሩት የነበረው ነገር ወይንም ደግሞ ከሰሃቦቻቸው አንዱ ሲሰራ አይተው በዝምታ ያለፉት ያጸደቁት ነገር ከሆነ ሱና ነው ማለት ነው ከዛ ውጭ ከሆነ ሱና አይባልም። አስል የለውማ። እና እያንዳንዱ የምንሰራው ስራ ቢድዓ ውስጥ እንዳይገባ መጠንቀቅ አለብን። ለዚህ ደግሞ ፍትሁን መድኃኒቱ ያላወቅን ጊዜ አሊሞቻችንን መጠየቅ አለብን። ያ እስኪሆን ደግሞ እኛም ልንማር ይገባናል። በጥቅሉ እነዚህ ሶስት ነገሮች ግለሰቡ አማኝ ከሆነ ለአላህ ብሎ በኢኽላስ የሚሰራ ከሆነ የሚሰራው ስራ በሱናው መሰረት ከተሰራ በአላህ ፍቃድ ትንሿን ትልቅ ፍሬ ታፈራለች። ይህንን አይተን ነው ሰዎች ነገ አላህ ይቀበላቸዋል ወይ አይቀበላቸው ምንለው። ከዛ ውጭ ወተን ግን እንተና ብዙ መልካም ስራ ይሰራ ነበር፣ ማዘር ቴሬዛ እንዲት አደርግ ነበር፣ እሷ ጀነት ነች ወይ ጀሃነም አንልም። ብጥቅሉ ከአላህ መልክተኛው መንገድ ውጪ የሆነ ሁሉ በጠቅላላ የጀሃነም እሳት ነው። በኢስላም ላይ ጸንተው የሞተ ሁሉ የጀነት ነው። እነዚህ ሰዎች አኽር ሀያታቸው ላይ ምን እንዳለው አናውቅም፣ ሻሃዳ ይወፈቁ አይወፈቁ። እኛም የቤት ስራ አልተሰጠንም። ጌታችን የሰጠን የቤት ስራ ቁ አንፉሰኩም